ዜና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱ መረጃዎች ይዤ ቀርቤ ያለው ከመረጃዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አጫጭር መረጃዎችን አደርሳለሁ። በጎንደር የሰዓት እላፊ ገደብ ተነሳ። ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ ይቻላል ተባለ። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ በከተማዋ ተጥሎ የቆየው የሰዓት እላፊ የእንቅስቃሴ ገደብ መነሳቱን አስታውቋል። በከተማው አስተማማኝ ሰላም መፈጠሩን ተከትሎ የሰዓት እላፊ ገደብ የተነሳ መሆኑን የጎንደር ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ ዓለም የገለጹ ሲሆን ሕብረተሰቡ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ እንደሚችል መናገራቸውን የከተማው ኮሚኒኬሽን ጠቁሟል። ህብረተሰቡ መሆነ ተሽከርካሪዎች 24 ሰዓት መንቀሳቀስ እንደሚችሉ የተገለጸ ሲሆን የማታ አገልግሎት የሚሰጡ ባጃጆች ደግሞ እውቅና ይሰጣቸዋልም ነው የተባለው። ለሰባተኛው የኢትዮጵያ አጠቃላይ ምርጫ ግንቦት 24 ድምጽ ይሰጣል ተባለ። ይደረጋል ወይስ አይደረግም ሲባል ለቆየው ሰባተኛው የኢትዮጵያ አጠቃላይ ምርጫ ግንቦት 24 ቀን 2018 ድምጽ እንደሚሰጥ ቀን ተቆርጧል። ተቃዋሚዎች ግጭቶችና የጸጥታ ሁኔታ ለምርጫ እንቅፋት እንደሚሆኑ ቢሰጉም የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ እስከ ድምጽ መስጫው ዕለት እንደሚገመገሙ አስረድተዋል። የአማራ ፋኖ ህዝባዊ ድርጅት አፍአድ ዋና ሰብሳቢ አቶ እስክንድር ነጋ ድርጅታቸው ከመንግስት ጋር የመደራደር አጀንዳ ለጊዜው እንደሌለው ለዶቼቨሌ ተናገሩ። ካፒቴን ማስረሻ ሰጤ አፍሀድን ወክለው ከመንግስት ጋር ሰሞኑን መደራደራቸውን በተመለከተም ተጠይቀው ስምምነቱ አፍሀድን የማይወክል ነው ብለዋል። መንግስት የሰላሙን ጉዳይ ለፕሮፓጋንዳ እንደሚፈልገው ማሳያ ነው ሲሉም ተደምጠዋል። በዝርዝር ወደምንመለከታቸው ዜናዎች እናልፋለን። ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ ጀምር ያለው አለ ፌዴራል ፖሊስ። የኢትዮጵያ ፌዴራል ፖሊስ ጂፓወር ቲክቶክ ክሬቲቭ አዋርድ በተሰኘ ዝግጅት ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ ኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነ ግብር አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩን አስታውቋል። ሰሞኑን በተካሄደው ዝግጅት ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒው በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና ሲያደርጉና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋ፣ ጅፋር መቅድም፣ ደረጀ መንግስቱ፣ ግሩም ገዛኸኝ እና ዮሐንስ መኮንን ሀይለ ማርያም የተባሉ ግለሰቦችን በቁጥጥር ስር መዋሉን ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ ለማስመልከት የጀመርነውን ምርመራ አጠናክረን እንቀጥላለን ብለዋል። ዘለንስኪ ከአሜሪካ 350 ቢሊዮን ዶላር ወስዶ ከሀገሩ መሬት 5 ፐርሰንቱን ያጣ ሰው ነው ሲሉ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ከፖለቲኮት ጋር ሰፋ ያለ ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ ከተነሱባቸው ጥያቄዎች መካከል ፕሬዝዳንት ዘለንስኪን የሚመለከተው ይገኝበታል። ትራምፕ በቃለ ምልልሳቸው ዘለንስኪን ከታዋቂው አሜሪካዊ ትርኢት አቅራቢና ነጋዴ ፒቲ ባርኑም ጋር አመሳስለዋቸዋል። ሲናገሩም ዩክሬን ኔቶ ውስጥ እንደማትገባ ከፑቲን በፊት መግባባት ላይ የተደረሰበት ጉዳይ ነው። እናም ዘለንስኪ መጀመሪያ ፑቲንን እንዳገኘው ሁለት ጥያቄዎችን ቀረበ እነዚህም ይመስለኛና ኔቶ ውስጥ መግባት እፈልጋለሁ የሚሉ ናቸው ብለዋል። ሲቀጥሉም ነገር ግን ሁለቱንም ጥያቄዎች አግባብ ባለው መንገድ አልጠየቀም ያሉ ትራምፕ በዚህም ከአሜሪካው ትርኤት አቅራቢና ስራ ፈጣሪ ፒቲ ባርኑም ጋር እንደሚያመሳስላቸው አስታውቀዋል። አባባላቸውንም ሲያብራሩ ፒቲ ባርኑም የዓለማችን እጅግ ምርጥ ሰው ነበረ። ምርቱን በማንኛውም ጊዜ የትን ቦታ መሸጥ የሚችል ሰው ነበር። ምንም ሆነ ምን በእጁ ላይ ያለውን ዕቃ እንደፈለገው አድርጎ የሚሸጥ ነበር። ያ ሁኔታ አሁን ያለፈ ጉዳይ ነው። ነገር ግን ዘለንስኪን ከፕሬዚዳንት ጆ ባይደን 350 ቢሊዮን ዶላር ቢወስድም ከሀገሩ ግዛት ውስጥ ግን 25 ፐርሰንቱን አጥተዋል። እውነታው ይህ ነው በማለት ገልጸዋል። ውድ የፈጠነ ሚዲያ ተከታታዮች የሰዓቱ ያልናቸውን ዜናዎች በዚያ አበቃን። በሌላ መረጃዎች እስከምንገናኝ መልካም ጊዜ ይሁንላችሁ። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ ጤና